ሁለት የመሐመድ ልደት ነው። ሁለተኛ አመቱ ያከብራል። ምን ፍቅር እንኳን ተወለድ። ግን ይውታኝቶ ነበረ ተነሳ። ወደ ጸጉር ቤት ሄደ፣ ግን እዚህ ጋር ለመቅረጽ አልቻልኩም። መጣን ከጸጉር ቤት። ሻወሩን ወሰደ፣ ጥርሱን ጎረሸ። ይህን ፍቅር አላህ ያሳድጋል። የኔ አባት በቃ ደስ ብሎታል። ውሃ በጣም ነው የሚወደው ባይዘዌ ጨረሰ። ጋውን ለበሰና በቃ ኮልጌትና ብረሽ በፍቅር በፍቅር ነው የሚ ብረሽ አርቲስት እያለ እናም የተገዛለትን ለልደቱ የሚለብሰውን ጫማና ልብስ እያየ ነው። እነሱን ቼክ እያደረገ ነው የኔ ቆንጆ። ካልሲዎቹንም ቼክ አደረገ። የልደቱን ኬክ ሊቆስ በዝግጅት ላይ ባይዘዌ ሄልዳቸ ጀስት ቀኑን ላለማሳለፍ ለሚሞሪያ ሄኖ እንጂ ትክክለኛ ፓርቲ ወንድሞች ከኢትዮጵያ ሀገር ሲመጡ ነው የሚያከብረው። አሁን ለልደቱ ያዘጋጀቡለት ስጦታ አለ። የቀኑ ቀን እገዛለታለሁ ብ ወደ ሱፐርማርኬት እየሄድ ነው እየሄደ ቆንጆ። ኦ ማይ ጋድ ከዚህ ልፍት ጋር እንዴት እንደሚዋደድ አጠየቁኝ። በጣም ነው የሚወደው፣ በጣም ማለት ነው እና በጣም ደስ ይለዋል። ቀይ ወረደ ነው አይፈራም። በዛ ላይ ይህን ልፍት በጣም ነው የሚወደው። አንድ ሁለት አንድ ሁለት እያልኩት ነው እዚህ ጋር ቤት ሲጫወተ ፍቅር ይሄን አባት ትንሽ የተጫወተ ወደ ሁለተኛው ደረጃ ለመውረድ እየተጫወተ ነው እና ድጋሚ ኒፍቱን ለመውረድ እየተዘጋጀ ነው። በቃ ሂስ ሶ ኤክሳይትድ ደብሲ ሲወጣ በጣም ነው። ደምስ አሁን በቃ የሆናቸው ሊፍቱን ስለለመደው እዚ ጋር በቃ እየተለመደ ጃንታ ጃንታ ጃንታ። አቤት! ሱፐር ማርኬት ደረስን። የሚገዛለት የልደት ስጦታ መኪና ነው። ይህን መኪና በጣም ስለሚወደው ለልደቱ ነው የሚገዛለት ብዬ በቃ ጀስ ፕሮምስ ከብቼ ነበር ለራሴ ዩትስቴ። ሀው አጋጣሚ መኪናው ቻርጅ አልነበረውም ነበር ቻርጅ እየተደረገ ቼክ አደረግን። ከመግዛታችን በፊት ይወደዋል አይወደውም፣ ይመቸዋል አይመቸውም የሚለውን ለማየት ቼክ እያደረገ ነው። መኪናውን እንግዲህ እስኪ ፍሬኑ እንዴት ነው? እስኪ። አዎ በቃ የኔ ጀንትልመን፣ ጀንትል እኮ ናት። እና ቼክ አደረግን ጨረስን። አሁን ጉዞ ባይዘዌ። ይነቀሉላችሁ ደግሞ እዚጋ መኪና ውስጥ በቃ ደከመው፣ ደከመውነተኛ ወይኔ፣ ይህ ፍቅር ሂሶ ታየርድ በቃ ለሻለ ወይኔ ፍቅር። ደረስን ልደቱን የምናከብበት ቦታ። ልደቱን ዛሬ የሚከበርለት የት እንደሆነ ገስዋት የስራ ቦታ ሙዚቃ መነጽር ለብሰው የኔ ጀንትልማን ቼክ እያደረገ ነው። ቀብራራ ናትኮ ኬኩ ጋር መጣ። ሻማ በራ። ቀይ ኬክ ነው የተገዛለት። ቀይ ኮፍያ ከመኪናው ጋማች እንዲያደርግለት ይሁትማ ኦፍ ለማለት ቀደስ ብሎት በቃ እየደጋገመ ነበር ሻማውን ሲያጠፋ የነበረው ይሁት እዚህ ጋር አደገኛ፣ አራዳነው አራዳ የአራዳ ጥግ። እሽ፣ የኔ አባት በጣም ይጠብቅ፣ የሚቆንጭው ስወድክኳ፣ አባት ኬኩን ብለው ስንለው በቃ እዚህ ጋር ሃም እያደረገ እየቀመሰ ነው። አሁን የኢንጆይ ታይም ነው። ሁለት ቁጥሩን ይዞ ያ ብሉ ብሉ ካፕ አያስፈልግም ብሎ ብሉ ኖረወረው። ቀይ በቀይ ነው ዛሬ፣ ቀይ ኮፍያ፣ ቀይ መኪና፣ ቀይ ኬክ ቤዝ ኤንጆይንግ አረ በህግ ምንድን ነው? አራት ፈንዳ ባለ ልደቹ ምንድን ነው? በቃ ችስታይል እኛም ተመችቶ ነው እሱም ተመችቶታል። በቃ የምን ማንኪያ የምን በልደቴን ተፈለኩኝ ይሆናሉ ብሎ በቃ ያው ፈታ ዘና እያለ እየተሽከረከረ እና ውዶችዬ፣ በቃ ደስ የሚል ልደት ነበረ። ያው በፓርቲ ደግሞ ቤት ውስጥ ደግሞ ከአንድ ወር በኋላ ድጋሚ እናከብራለን። የዛን ጊዜ ያለውን ነገር ደግሞ ቀርጬ እለቅላችኋለሁ። ጀስት ቀኑ እንዳያልፈው ለሚሞሪ ያህል ነበረ እንደዚህ ያሳለፍነው። ግን ከጠበቅኩት በላይ በጣም ደስ ብሎኛል። በቃ ኬኩ ተነቱቶታ ላይ ገልጸው ነጭ ቶታ ነው። ኧረ ለኛ አስቀርልኝ፣ ኬክ ለእኛ አስቀርልኝ። አባት እንዳጨረሰው ኬክ ሂወሶ ሀፒ ሂወሶ ፈኒ። ሆኖም ደስ ብሎም ነበረ። ስራ ቦታ ላይ ነው ያከበር ነው ልደቱ። በጣም ደስ ይላል። እና እናመሰግናለን፣ በጣም ቲንክ ውድ ተመልካቾቻችን